ሻሎም፣ ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ታዳሚዎቻችን እንዴት ዋላችሁ? ዛሬ እንግዲህ እለተ ዓርብ ነው። የእለተ ዓርብን መረጃና መልእክት ወደ እናንተ ለማምጣት ከፓስተር አለማዮ ጋር ተገናኝተናል። ፓስተር አለማዮ እንግዲህ መረጃዎችን እያሰባሰበ በእግዚአብሔር ቃል እያሟሸ ወደኛ ይዞልን እየመጣ ይገኛል። ከእርሱ ጋር እንግዲህ መልካምና ጥሩ ጊዜ ይኖረናል። የለጣላ ስርዓት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት ውድ አድማጮቻችን አጠገቤ ፓስተር ይገኛል። እንግዲህ እንደተለመደው የዓለማችንን አሁናዊ ወቅታዊ እንዲሁም ደግሞ ትንቢታዊ ዳራውንም ተከትሎ መረጃዎችን ሊያቀብለን ተገናኝተናል። ከእርሱ ጋር እንግዲህ ጥሩና መልካም ጊዜ ኖረናል። በቅድሚያ ሰላምታ ላቅርብና እንደተለመደው በቀጥታ ወደ መረጃችን ማመራለን። ሰላም ላንተ ይሁን ፓስተር፣ እንዴነ እንደምናለው? ወንድም ይልቃል እግዚአብሔር የተመሰገነ ይሁን። በትናንትና ሁለት እንግዲህ በቀንም በምሽትም መረጃዎችን ለአድማጮቻችን አጋርተናል። እንግዲህ የዓለማችን ወቅታዊ ጉዳዮች እጅግ ተለዋዋጭ ስለሆኑ ዛሬ የነበረው ነገ ሌላ ይሆናል፣ ትላንት የነበረው ዛሬ ደግሞ አዲስ ክስተት እየሆነ ለመተንበይ ሁሉ እስኪያስቸግር ድረስ እየሆነ ነው። እና እንግዲህ ከቃረምከው ካገኘው መረጃ አድማጮቻችን እንድታጋራ እንግዲህ ቦታው ልጠቅል እንግዲህ ብዙ ጊዜ እንላለን እና የዓለም የፖለቲካ የዲፕሎማሲው ተለዋዋጭነት በጣም አስደንጋጭና አስገራሚ ነው። በቅርብ ታስታውስ ከሆነ ዶናልድ ትራምፕ ከራሽያ ፕሬዚደንት ቃል እንትን ቀጠሮ ነበራቸው። ቀጠሮ ነበራቸው ቡዳፔስት ላይ። ትናንትና ጋርተን ነበር። ትናንትና ጋርተን ነበር። ትናንትና መሰረዙና ያጋራ ነው እንደ ተሰረዘ ያጋራ ነው እንደም አውሮፓውያኖች ይህንን ነገር እንዳልተቀበሉ ነው። እሳቸውም ጫና እያደረጉ የነበሩት በዩክሬን ላይና በአውሮፓውያኖች ላይ ነው፣ ይሄን እንዲቀበሉ እና ዶንባስ ሰተው ሌሎችን ግዛት እንዲረከቡ የሚል ነው እና ዘለንስኪ ደግሞ ያንን ግዛት አልሰጥም የሚል ነገር ነበር። እየዘገምን የነበር እንግዲህ በትናንትና ሁለት የተለወጠ ነገር ነው ዓለም ሲያስራጭ ዋለው። ምን ጊዜ እንደተለወጠ ምን ሰዓት እንደተለወጠ አይታወቅም። ምንድነው ያሉት? ወደ ቁዳፍስት ነው ትርጉም የለውም ወሬ ብቻ ነው ፍሬ የሌለው ነገር ነው እና የሚል ነገር ካነሱ በኋላ ምንድነው ያደረጉት? ሁለት በራሽያ የነዳጅ ድርጅቶች ላይ ከፍተኛ አቅራቢ ድርጅቶች ናቸው። እነዚህ ድርጅቶች ላይ ማዕቀብ ጥለዋል። እና ማዕቀብ ጥለዋል ማለት ያው ነዳጅ ከዚህ በኋላ እነዚህ ድርጅቶች ለማጓጓዝና ለመሸጥ ይቸገራሉ። ይህንን ማዕቀብ ጥለዋል። በነገራችን ላይ የሚገርም አሜሪካና ራሽያ በንግድ ዙሪያ ያላቸው ግንኙነት አምስት ፐርሰንት ነው። ከራሽያ ገቢ አምስት ፐርሰንት ነው እዚህ ግባ የሚባለው አይደለም። አንዳንዶች ምልት ምንድን ነው ከሶስት ቢሊዮን ያልበለጠ ነው ከሶስት እስከ ዶላር ያልበለጠ ነው። አንዳንዶቹ ደግሞ እስከ 300 ቢሊዮን ይደርሳል ይላሉ። ግን እዛ ጋር የሚደርስ አይደለም። እና ይሄ ነገር ማዕቀብ መጣላቸው ነገሮችን የሚያባብስ ይሆናል እንጂ የሚያረግብ አይደለም። የሚሆነው የሆነ ያለው። አዎ የሚያረግብ አይደለም፣ ያረግባል አይባልም። እንግዲህ ምንድነው ሀሳባቸውን እንደቀየሩ የተናገሩት በእነዚህ ሁለት ድርጅቶች ላይ ማዕቀብ እንደጣሉ ነው የተናገሩት። ከዚህ በኋላ እንግዲህ ምንድን ነው የሚቀጥለው ነገር ደግሞ የሚለው ለምሳሌ ዩክሬንን ሚሳይሉ እንደማይሸጡላት ተናግረዋል። ያንን ወደ መሸጥ ሊመጡ ይችላሉ፣ አይታወቅም። ምክንያቱም የምታምነው ነገር አይደለም አሁን ይሄ ነው ብለህ የምታምነው። አንዳንዴ ዓለም እየተገረመ ያለው በሳቸው የተለዋዋጭ ባህሪ ነው። እንደውም ፓስተር እንደው ይህንኑ ሀሳብ ነው ላነሳሌ የነበረውና እንዲሁ ዚ ሀሳብ ላይ ብንቆይ፣ ዶናልድ ትራምፕ ትላንትና የነበራቸው ገጽታና ዛሬ የሚኖራቸው ገጽታ እጅግ ተለዋዋጭ ከመሆኑ የተነሳ ፕሬዲክትን ለማድረግ ወይ ደግሞ ለመተንበይ እጅግ በጣም አስቸጋሪ የሆነ መጥቷልና አንተ መቼም በፖለቲካው ሳይንሱን ምኑንም ሁሉንም ስለምታውቅ የነበረውን ትሬን ዛሬ በእጅጉ በጣም በጣም ሰማይና ምድር ርቀት እየሆነ ነው የመጣውና አሁን ዶናልድ ትራምፕ ዛሬ አዲስ ፖሊሲ ሲያወጡ አሁን እንግዲህ ምናልባት ለመገመት ከተቻለ ገልበጠን ካልሰማን በስተቀረ በጣም በጣም በተስፋ የተሞላ እንዳልሆነ እየተረዳን መጥተናል እና እኔ ላነሳለ የፈለግኩት ይሄ ነገር በእንደዚህ ነው አሁን አለማችን እየቀጠለች የምትሄደው ወይስ እንደው ሌላ ነገር ሊከሰት ይችላል። እንዶ ያንተን ምልከታ ምን መሰለ? አሁን የፖለቲካው ጎራ የምትለየው ይሆን? አልመጣ ከተወሰነ በስተቀር አሁን ለምሳሌ ቻይና፣ ኢራን፣ ሰሜን ኮሪያን እነዚህ ልትለያቸው ትችላለ። አሁን ህንድም ተጠቃላለች። ህንድም ለአሜሪካ እጅ አልሰጠችም በ50 ፐርሰንት ጫና ቢደረግባት እነዚህን ወደ አንድ ጎራ ልታመጣቸው ትችላለ፣ ወይም ደግሞ አንድ አይነት እሳቤ ያለው ነገር ልታመጣ ትችላለ። ነገር ግን አሁን ላይ ከፖለቲካ ወይም ከኢኮኖሚ ጥቅም አንጻር ነው እንዳትል እንደዛ የምትልባቸው ተጨባጭ ሁኔታዎች አታገኝ። ነገር ግን ምንድን ነው መሰለ፣ ዛሬ ባለፈው አንድ ምሳሌ ልስጥ ሳውዲ ብሪክስ አባል ነች ከነ ራሺያ ጋርና ከነ ቻይና ጋር በራሷ ገንዘብ ለመገበያይ ተወስና ነበር። ገልበጥ ብላ ደግሞ ዶናልድ ትራምፕ ሲመጡ ምንድነው የሆነችው? ከአሜሪካ ጋር ሄዳ የተለጠፈችው ገብቷል። አሜሪካም ራሷ ብትሆን አሁን ለምሳሌ ቻይናን በሆነ ነገር እየከሰሰቻት ነው። በጠላትነት እየተፈላለጉ ነው። ብዙ ጊዜ እንደውም የአሜሪካ ጠላት አድርገው እያዩ ነው ቻይናን። ነገር ግን ደግሞ ነገ ለምሳሌ በሚቀጥለው ሳምንት ውስጥ ደቡብ ኮሪያ ዋና ከተማ ውስጥ ስብሰባ አለ፣ ፓስፊክ ትናንት ጠቆም አድርገናል። በዛ ስብሰባ ላይ ድንገ ከሺ ጂንፒንግ ጋር ካወሩ ዶናልድ ትራምፕ ይገለበጣሉ። ደግሞ አሁን ኮሶኮን አሁን ይሄ ይኸውልህ፣ ፓስተር፣ እኔ እናንተ ያው ከቀደም ሲል እንዲሁ ዝም ብለን እየተጫወትን ነበርና፣ ይሄ የፖለቲካው ቁማር አሁን መዳረሻው ነው አሁን ሊገል ሊገባን ያልቻለው አሁን ይውል በትራምፕና በፑቲን መካከል ሰላማዊ ግንኙነት እንዲሁም የወዳጅ ግንኙነት ነው ያለ። እና አንዱ በሚስጥር የሚያወሩት ነገር አለ ወይ ለምን እንደዚህ እንዳልኩት ታቃላው ፑቲን ስለመካከለኛው ምስራቅ እምብዛም ሲያወሩ አይታይም። አቋማቸውም ብዙም አይታወቅም ዶናልድ ትራምፕ ደግሞ በዚህ ላይ ደግሞ ትልቅ ሮል እየተጫወቱ ነው ያሉት። እና እዚህ ላይ አሁን ግልጽ ያልሆንልን ጌም አለ ወይ ግምት። እሱ ፖለቲካ ስትለው ፖለቲካ ራሱ ጌም ነው፣ ጌም ጨዋታ ነው። ቁማሩን የምትበላበትን ቦታ ነው የምትፈልገው። አሁን አሜሪካ እየታገለች ያለችው የዓለም የበላይነትን ላለማጣት ነው። ገብቷል። የዓለም የበላይነት ደግሞ ወደ ምስራቁ ሽፍት እያደረገ ነው ገብቷል። ይሄንን ሽፍት እያደረገ ከምዕራቡ ወደ ምስራቁ ሽፍት እያደረገ ያለውን ያለምን ፖለቲካና የበላይነት በምዕራቡ በና አሜሪካ ማለት ነው የሚመራው አስጠብቆ ለመቆየት እየታገሉ ነው ያሉት። ይህንን ግን ማድረግ የማይችሉባቸው ነገሮች አሁን እየተፈጠሩ ነው ያሉት። ለምንድን ነው? ተለዋዋጭነታቸው፣ ተገለባባጭነታቸው፣ ግልብጥብጥ ዓለም ነው ያለንበት አሁን ግልብጥብጥ ያለም ያለ ነው። ለምሳሌ ተመልከት። እሳቸው ትናንትና ይህን አቋም በወሰዱበት ጊዜ ራሽያ ደግሞ የራሽያ ፕሬዚዳንት ከሶስት አቅጣጫ ከአየር፣ ከየብስ፣ ከምድር፣ ከአየር፣ ከየብስ፣ ከባህር ከሶስት አቅጣጫ ቁልፍ የሆነ የኒኩለር ስትራቴጂ ልምምድ እያደረጉ ነበር። በቪዲዮ እየተመለከቱ ነበር። ተመልከት። ቁልፍ የሆነ ስትራቴጂካዊ ልምምድ እያደረጉ ነበር። ይሄ ልምምድ ደግሞ ከፍተኛ የሆነ የኒኩለር ልምምድ እንደሆነና ያላቸውን ወታደራዊ ዝግጁነት አቅማቸውን ምን ላይ እንዳሉ ለማሳየት እያደረጉ ያሉ ጥረት ነው። ተመልከተ፣ እዛ ጋ ማዕቀብለን ተትናንቶ ባለፈው ሳምንት ደግሞ እኔና ፑቲን ተስማምተናል፣ ጥሩ ውይይት አድርገናል መልካም ግንኙነት አድርገናል። አላስካም ላይ እንደዚሁ ነበረ። አሁንም ደግሞ ባለፈው እንደዚህ ነበረ። እንትን ቡዳፔስት ለመገናኘት ተከጣጥረናል። ስለዚህ በሚቀጥለው ደግሞ እንደዚህ እናደርጋለን የሚል መግለጫ ይሰጣል። ያ መግለጫ ከወረቀቱ ላይ ሳይደርቅ ከሚዲያ ላይ ሳይደርቅ ሌላ መግለጫ ደግሞ በማግስቱ ይመጣል። አስቸጋሪ ነው በጣም ይሄ የአውሬው ስራ ነው። ቅዱሳን እንዲያውቁት የምንፈልገው የአውሬው ስራ ነው። አውሬው አሁን ላይ ዓለምን ምስቅልቅል እያደረገ ያለበት ሁኔታ ውስጥ ነው ያለ። ነው ተጨባጭና ተገማች ያልሆነ የፖለቲካ ወይም ደግሞ የዓለም አቀፍ ግንኙነቱ ተጨባጭና ተገማች እንዳይሆን እያደረገው ነው ያለው። ለምን ይፈለጋል? ዓለም ምስቅልቅል እንድትወጣ ይፈለጋል። ምክንያቱም ሁሌም እንደምለው ሁሌም እንደምለው በምንድነው እሱ መሲ መሆኑ የሚታወቀው? ይሄም ምስቅልቅል እኮ ነው የሚያስቆምላችሁ እኮ ነው ይሄም ይሄን ባላንጣነት ነው የሚያስቆመው። ከሁሉ ጋር እኮ ነው መጥቶ ሁሉም ይፈራረመው አግሪመንት ያደርጋል። ያንን አግሪመንት እንዴት ነው የሚያደርገው? አሁን እኮ አሜሪካ ከአውሮፓም ጋር ኮ ጤናማ ግንኙነት ላት ነት ለመናገር ነገር ግን ወዳጅ አልባ እንዳትሆነው ግሪንላንድን የተወችው ግሪንላንድን መተዋ አደለም። ካናዳንም የኔ ግዛት ነች በላይ ነበር ሃምሳ ሁለተኛ ስቴት ተመልከት፣ ምን አይነት የተመሰቃቀለ ዓለም ውስጥ እንዳለን ነው። ስለዚህ ይለገን አሁን አስፈሪው ምን መሰለ፣ የኒኩለር ልምምዶች ከተጀመሩ በጣም ከባድ ነው የሚያደርገው። ራሽያ ታክቲካል ኒኩለር ላትጠቀም ምንም ዋስትና የለም። ምክንያቱም የኒኩለር መመሪያዋን በባይደን ጊዜ ከልሰዋለች፣ ከልሰዋለች በማንኛውም የሀገሪቱን ሉዓላዊነትና አደጋ ላይ የሚጥል ነገር ከገጠመን ለመጠቀም ወስናለች። ነገር ግን ዶናልድ ትራምፕ ይህን ውሳኔ እንዴት ወሰኑ? ለምንድነው ወደ ማዕቀብ ሄዱት? ለምንድነው ያንን ስብሰባ እየተደረዙ ይሄን ከማድረጋቸው ከአንድ ቀን ቀደም ብሎ ሌሊቱን ዩክሬን በሚሳኤልና በድሮን ስትናጣ አድራለች። እሳቸው አሁን እንደ ምክንያት ያነሱት ነገር ይሄንን ነው። ትርጉም የለውም ብለው ልክ የአውሮፓውያኖችን ወያኖችን አሳር ነው አሁን እንደገና እያንጸባረቁ ያሉት ቶክስ መቆም አለበት መጀመሪያ የሚለውንና ይሄ ነገር ዓለምን ወደ ጥፋት ይዞ ይህም እንደሚሄድ ትናንትና፣ በተለይም ብዙ ሚዲያዎች ብዙ የፖለቲካ ተንታኞች አይቀሬ እንዳያደርገው ፈርተዋል። የኒውክለር ዋር አይቀርም የሚል መደምደሚያ ወደ መደምደሚያ እየመጡ ነው ያሉትና ምናልባትም ለአርሜ ጌዲዮን ይሄ ሊዘጋጁት ይችላሉ ወይም ደግሞ ለጎግ ማንጎግ ጦርነት ሊዘጋጁ ይችላሉ። እንግዲህ አናውቅም። እግዚአብሔር ነው የሚያውቀውና፣ እኛ ግን እንዘጋጅ፣ የእግዚአብሔርን ፊት እንፈልግ፣ እንጸልይ። ዓለም ከምንጊዜውም በበለጠ ጭንቅንቅ ውስጥ ምጥ ውስጥ እየገባች ነው ያለችው። የተለያዩ ነገሮች እየመጡ ነው ያሉት፣ በሀያላኑ መካከል የሚደረገው ፍልሚያዎች፣ ሴጣን ከዚህ ጀርባ የሚያደርጋቸው ሩጫዎች፣ የጨለመው ዓለም ሰራተኞች የሚሰሩ ስራዎች አለምን ወደ ምጥ እየከተቷ ስለሆነ በዚህ ነገር ከፍተኛ ጥንቃቄ ልናረግ ጸሎት ልናረግ እግዚአብሔርን ፊት ልንፈልግ ያስፈልጋል እላለሁ። ለዛሬ ያለኝ የቀን መረጃ ይሄንን ይመስላል። በምሽት መረጃ እስክንገናኝ የጌታ ጸጋና ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ የባርክ ፓስተር። እንግዲህ የዕለቱን የቀሩን መረጃ ነው ያጋራሃል። እውነት ነው እንግዲህ ራእይ ላይ ይመስለኛል ክርስቶስ ኢየሱስ ዳግም ወደ ምድር ባይመጣ ኑሮ ስጋ ለባሽም ባልተረፈ ነበር ይላል። እንግዲህ ከዚህ ሁሉ ቢልየን ህዝብ ውስጥ ምን ያህሉ ሊተርፍ እንደሚችል አይታወቅም። እና የጨለማው ዓለም ደግሞ ዋነኛው ታርጌቱ ደግሞ ያው ይታወቃል። ዲፖፕሌሽን አጀንዳ አላቸው፣ የህዝብ ቅነሳ። እና ይህን ነገር እየገፉበት ከሄዱ የወደፊት የዓለማችን ዕጣ ፈንታ ያለ ጥርጥር አደጋ ላይ ይወድቃል። ነገር ግን የነገር ሁሉ ባለቤት የሆነው እግዚአብሔር ደግሞ ያለውን ነገር ስለሚቆጣጠር ይሄ አንድ ተስፋ ነው። ቢሆንም በዛ ነገር ውስጥ ተገኝተን እንዳንገኝ የሁልጊዜ ምኞታችን ነው። እኛም ሁሌ እንደምንለው በጸሎት መቅረዝን በመሙላት በዝግጅት ሁል ጊዜ በዚህ ማሳለፍ እንዳለብን ምክራችንን እንለግሳለን። የዛሬው መረጃችን ይህንን ይመስላል። የቀኑ በምሽቱ ደግሞ በሌላ መረጃ ደግሞ ተመልሰ እንመጣለን። እስከዚያው ድረስ ሻሉ። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።